ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ኖላዊ ተከታታይ ድራማ አንድ መቶ ሀያ ስድስት ንዥላችሁ መጥቻለሁ። ላይክ ሼር ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ። ዛሬ እንግዲህ እርግብ መጥታለች። ከወይዘሮ ሜላት ጋር አገናኙኝ እባካችሁን ብላቸዋለች። ፖሊሶቹ በጣም ደንግጠዋል። እርግብ ስትመጣ እንዴ እንዴት መጣሽም? ይሏታል። እኔ ከእናንተ ጋር ድብብቆሽ መጫወት ስለሰለችኝ ብላችኋለች። እና ታዲያ ስትፈልጉኝ አልነበር እንዴ? ምን አስደነገጣችሁም? ትላችኋለች። እነሱ በጣም ግራ ተጋብተዋል። አይ ህግ ቦታ ነው ያለሽው አሁን ስርዓት ይዘሽ ተቀመጭም ብለዋታል። ወይዘሮ ሜላትን አገናኙኝ እውነቱን እና የማውቀውን እንድነግራችሁ ከፈለጋችሁም ትላቸዋለች። ሀንጌ እኔ በጣም ደስተኛ ነኝ እያለችም ታወራለች። ለሰላም ምናሴ እንዲህ ሰላም ሀና፣ የት አምሽታ ነው አንቺ በጊዜ መተሻል በማለትም ጠይቋት ነበር። ሀንጌ ከጓደኛ ጋር ናት ትለዋለች። እሱም እንዴ አንቺ ግን ይላታል። ማለት የፈለገውን ስለምታውቅም ተፎጋግረው ዝም ይላሉ። ሀና ስትመጣ እንዴ ደህና መሸሽ ሀና በማለት ምናሴ ወሬውን ቀጥለዋል። የት እንዳመሸሽ ቦ አውቅ ያለው ይላታል። እንዴ ቢቢሲ የሆነች እህት እያለችኝም ይላታል። እሷም በጣም ትገረማለች። ሀንዬ፣ ምን ማድረግ አልችልም እንዴ ለኔ ምስጢር ማውራት አይቻልም ትላለች ሰላም። እሷም እሺ ችግር የለውም ግን ዛሬ እንዴት ነበር ውሎ ትላታለች። እኔ በጣም ደስተኛ ነኝ እያለች ሀና ብዙ ነገሮችን ዘርዝራ ለእህቷ ትነግራታለች። እህቷም እኔ የምፈልገው ያንችን ደስታ ነው፣ ደግሞ ደስ ብሎኛል ደስ ስላለሽም ትላታለች። ግን እዝራን ስለ ጽዮን ጠየቅሽው ወይ በማለትም ትነግራታለች አው፣ ጠይቄው ነበር። ምንም አይነት ነገር እንደሌለ ነግሮኛል ትላታለች። በቃ እሱ ነው ማወቅ የምፈልገው። ታዲያ ለምንድን ነው እንደዚህ የምትሆነው ሲሆንም? እያለች ትጠይቃታለች። አለውቅም እሷ ናት ያስቸገረችው ብሏል፣ ትላለች ሀና ግን ለምንድን ነው እንደዚህ የምትጨነቂው እና የምታስብልኝም? ትላታለች። እህቴ ስለሆንሽ እና ደግሞ የእኔ አይነት ሕይወት እኔ ያለፍኩበትን መንገድ እንድታልፊ አልፈልግም። በጣም ደስተኛ ሆነች ማየት ስለምፈልግ ነው ትላታለች። አሲሩና ተምቹ አሁንም ጎዳና ላይ ቁጭ ብለዋል። ከጓደኞቻቸውም ጋር ተገናኝተዋል። የጆሮ ነገር በጣም ግራ አጋብቷቸዋል። እኔ የምለው ይሄ ነጎርፉ እና እችኛዋ ይላሉ፣ ምን ሆኖ ነው ጆሮ እንደዚህ የሆነ ያሳቁን ሁሉ ጨዋታውን ማን ነው የወሰደውን? ይሉታል ተምቹን። ተምቹም እባካችሁን አጨጭቁኝ በቃ ይላቸዋል። እኔ ምንም የማውቀው ነገር የለም ከፈለጋችሁ እሱን ጠይቁት ይላል። ጎዳና ላይም ይዘፍናሉ ያወራሉ። እኔማ የሆነ ነገር የሆነ ነገር እንዳለ ገምቻለሁ ይላቸዋል ጎርፉ። ምን ልትገምት ትችላለህ? ወሬ አታብዛብን እየተባባሉ ይፎጋገራሉ። አሴር እና ጆሮ ግጥም እየገጠሙ ስለነበረ ድንገት ተምቹ ስለሀና ይገጥማል። በጣም ይናደዳል። አሲር ትቶ ይሄዳል። ከተከተለውም በኋላ እኔ እንደዚህ ትሆናለ ብዬ አላሰብኩም፣ በቃ ይቅርታ ይለዋል። ከዚህ በኋላ ነግሬያለሁ እያለም ያስጠነቅቀዋል። ለምን እዛ ሰፈር ሄደን እነፋያውን አናይም ይለዋል። እሺ፣ እኔ ግን ሀናን ማየት አልፈልግም ነበር እያለ የነበረው አጋጣሚ ሆኖ ሀናን በርቀት ስትመጣ ያዩታል። ይደበቃሉ። እሷ ካለፈችም በኋላ ቁመው ያወራሉ። እኔም ብል ግን አንተ ለምንድን ነው እንደዚህ የምትሆነውም? ይለዋል። አላውቅም ግን ፊት ለፊት ማየት እሷን አልፈልግም ይለዋል። እና ደግሞ ስለ አንተ እነጎርፉ በጣም እያስጨነቁኝ ነው ምን ልበላቸውም? ይላል። ተምቹ ምንም ነገር እንዳትነግራቸው ይለዋል። እርግብ ፖሊሶቹን ትላቸዋለች፣ እኔ በቃ ድብብቆሽ ሰልችቶኛል፣ እና ግን አንድ ነገር ልጠይቃችሁ፣ አንድ ሰው የኔን እዚህ መሆን ማወቅ ስላለበት ስልክ የኔን ካልሰጣችሁን የእናንተን ስጡኝና ልደውል በማለት ደውላ ፖሊስ ጣቢያ እንደሆነች ተነግሯታል። እርግብ ለማን ይሆን የደወለችው? አብረን የምናየው ይሆናል። ወይዘሮ ሜላትን ሀና ልጠይቃት ሄዳለች። ልጅ ሰሞኑን ጠፍተሻል በሰላም ነውም በማለት ትነግራታለች። አዎ ደህና ነኝ እማጌ ትላታለች። ግን ሰሞኑን እኔ የማላውቀው ነገር የተፈጠራለ በጣም ደስተኛ ነሽ ሳይሽ። ደግሞ እኔ ልጆቼ ደስተኛ ስትሆኑልኝ በጣም ደስ ይለኛልም ትላታለች። እሷም አዎ እኔ በጣም ደስተኛ ነኝ ግን አሁን ምንም ነገር አልነግርሽም እማዬ፣ ስትውጭ ግን እነግርሻለሁ ትላታለች። ግን ውስጥ ማንጋ ነው የምትኖሪውም ትላታለች። ታሳሪዎች አሉ ምን ላይ እየተኛሽም ትላታለች። አይ እንደሱ አታስቢ ትላታለች። እማዬ፣ ያለመድሽውን ሕይወት እንዴት ነው የምትኖሪው ትላታለች። አይ ልጄ አስራ ሰባት ዓመት ሙሉ የህሊና እስረኛ ነበር። እጄ ጠፍታብኝ ስፈልግ ስንከራተት የምበላውን የምተኛውን የማወራውን የማለውን ትላታለች። ከዛ በፊት ደግሞ ከዚህ የበለጠ ህይወት እኔና አባትሽ አሳልፈናል። ለእኔ ምንም አይደለም አታስቢ ትላታለች። እርግብም ማረፊያ ቦታ እንውሰድሽና አረፍ በይ ነገ ታወሪያለሽ ብለው ወስደዋት ነበር። ከማረፊያ ቤት ወጣ ስታወራ እንዴት ነበር ይሏታል። እንዴ ሰላም አለ እንዴ ይለካ፣ እኔ ድብብቆሽ እየተጫወኩ እንቅልፌንም ስጋዬንም አጥቼ ትላችኋለች። አሁን ወይዘሮ ሜላትን አቅርቧትና ያለውን ነገርም ልንገራችሁ ብላችኋለች። እርግብ ምን እውነት ትናገር ይሆን? የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጅሆን ኩኪንግን ላይክ ሸር ሰብስክራይብ በማድረግ